ዲን ል ኢስላም ላይ የማንቋሸሽ ስራ ወይም ዲኑ በራሱ የተከበረ ሆኖ እያለ በማስረጃዎቹም በሕግጋቶቹም በትክክል ከሰማይ የመጣ መሆኑ እየታወቀ በማስረጃ መሞገት ያልቻሉ ሰዎች በስድብና በተለያየ አይነት የውሸት ወቀሳዎች ለማጥላላት የሚሞክሩ በግልጽ ስድብ ላይ የተሰማሩ ሰዎች እንደሚከሰሱ እንደተከሰሱና እንደዚሁ በተገኙበት እንዲያዙ ማደኛ እንደወጣባቸው ሰምተናል እና እኔ ምን ተጨማሪ ነገር ለመናገር ነው የመጣሁት። ሌሎችም ክርስትናው ውስጥ ያሉ ወይም ጴንጤ የሆኑ ሰው አካላትም ሆን ብለው ጀለቢያን ወይንም የእኛ የምንለብሰውን ቀሚስ የእምነታችንን መገለጫ የሆነውን ልብስ ማለት ነው እሱን ለብሰው ቁርአንን ይዘው የመንዙማ በሚመስል መልኩ የእስልምና ተግባር በሚመስል መልኩ የራሳቸውን እምነት በዛ መልኩ አድርገው ሰው ለማታለል ጥረት እያደረጉ ቢጠየቁ ያ የእምነታቸው አካል አይደለም፣ የሚለብሱት ልብስ ወይንም የለበሱት ልብስ እዛ ቪዲዮ ላይ የእምነታቸው መገለጫ አይደለም። የእነሱን እምነት የሚገልጽ ነገር አይደለም፣ የኛ ማንነት ነው ያ ልብስ። ነገር ግን በእኛ ማንነት ሌላ ነገር የማንቋሸሽ ስራ ጭምር ነው ይሄ እና የማታለልም የማጨበርበርም ስራ መስሎ ነው የሚታየኝ። ምክንያቱም ቁርአኑን ትመሩበታላችሁ ወይ፣ ትከተሉታላችሁ ወይ ቢባሉ፣ አይከተሉትም፣ አያምኑትም። ማለትም ከቁርአን ህግ ተቃራኒ ያሉ ናቸው። ማዕዛሊክ ሰውን ለማታለል የማያውቁ ሰዎችን በዚህ ደረጃ እንቅስቃሴ ሲያደርጉ የሚገባው አግባብ ያለው አሰራር ምን ነበረ? የትክክለኛ የራሳቸውን እምነት አስተምረው ለመቀየር መሞከር ነው፣ ከቻሉ ማለት ነው። ግን በዛ መልኩ መቀየር ሳይችሉ ሲቀሩ ይሄን አይነት የማጭበርበር ስራ የሚሰሩ አካላትም ሁሉም ክርስቲያን አይደለም። ጨዋ ክርስቲያኖች አሉ፣ በዙሪያችን የሚኖሩ በጣም ብዙ ጨዋዎች አሉ፣ ሚሊዮኖች ማለት ነው። ነገር ግን እንደዚህ አይነት ሰዎችን መጅሊሱ አሁንም ይበርታ ነው የምንለው። እነዚህንም እንዲያዙ ጥረት ማድረግ አለበት። እነዚህ የሚከሰሱበትን መንገድ መስራት አለበት። እነዚህም መካተት አለባቸው። ከዚህ በፊት የነበሩ ሲሳደቡ የነበሩም እንደዚሁ ክሱ ላይ እንዲካተቱና ህዝበ ሙስሊሙ ያው ሁሉም በዚህ ቁርጠኛ እንደሆነና ከመጅሊሱ ጎን እንደሆነም መጅሊሱ ማወቅ አለበት። በየቦታው የሚወራው ይሄ ነው። በጣም ተደስቷል ህዝቡ አልሐምዱሊላህ ረቢል አለሚን። ተጨማሪ ሌላ ምንድን ነው የማነሳው ነጥብ ነቢያችንን ሰለላሁ ዓለይሂ ወሰለም የዘጠኝ ዓመት ልጅ አግብተዋል አይሻን ማለት ነው። ይሄንን ርዕስ እያነሱ እንዳልኩት ማስረጃዎችን አጣቅሰው ማስረዳት ሲያቅታቸው ይሄንን ለማንቋሸሽ እንደ መንገድ ሲጠቀሙ እናያለን። ነገር ግን እውነታው ግን ወላሂ ልባቸውን ላልዘጉ ሰዎች እንላቸዋለን። በኛም በእኛም ሀገር ባህል ሆኖ እየተሰራበት ነው። ይሄ ጉዳይ ታውቃላችሁ። በእኛም ሀገር እንደ ባህል ገና የተወለደች ህፃን በ3 በ4 አመት ልጅህን ለልጅ እየተባባሉ ይሰጣጣሉ፣ ሲያድጉ እናጋባለን እየተባባሉ ማለት ነው። እና በ9 አመት ነው ነብያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ ላይ የገቡት ማለት ነው። እና ይሄ ሲሆን ይሄንን ስትጠሉ እናንተ ነብያቶችን አንደኛ፣ ነብያቶችን አጠቃላይ የማንቋሸሽ ተግባር ላይ ነው ያላችሁት። ይሄን እንድትመረምሩ ፈልጋለሁ። ሌላው ምንድን ነው፣ አባት ፈቅዶ ልጅ ፈቅዳ በአቋሟ የ9 ዓመት ብትሆንም በእድሜዋ በአቋሟ ለትዳር የበቃች መሆኗ ተረጋግጦ ወላጅ እየሰጣት እያለ ወላጅ አቡበክር ሲዲቅ ረዲየላሁ ዐንሁ ተገዳው አይደለም የሰጡ አይደል፣ የልጃቸውን ወደው ፈቅደው ነው። ይሄ ማለት ልጅም ወዳ ነው። እህት መሰረትም እንደዚሁ በንጽጽሩ ላይ በጣም የምትሰራ እህት አላህ ይጠብቃት ብዙ ጊዜ ይሄንን መልስ ሰጥታለች እና ተጨማሪ እንደው ምናልባትም ያልደረሳቸው ሰዎች ይሄን እንዲያውቁ በሚል ነው እኔም እየሰራ ያለሁት። እዛም ገብታችሁ ማዳመጥ ትችላላችሁ። እና ከራሳችሁ መጽሐፍ ይሄንን ከሚሉ ሰዎች ከራሳቸው መጽሐፍ አንድ ነቢይ የገዛ ልጁን ሴት ልጁን ደፈረ እየተባለ ወልዒያዙ ቢላህ ለጆሮ ሚቀፍ ከእህቱ ጋር እንዲያደረገ እየተባለ እየተነገረ ያለ፣ ይሄን መርምሩ ነው የምንለው። አጠቃላይ ነቢያቶችን ክብራቸውን አትንኩ፣ ነቢያቶችን አክብሩ። እኛ እንደምናከብረው ዒሳን፣ ኢየሱስን እኛ እናከብራለን። የአላህ ነቢይ ነው የተከበረ የአላህ ነቢይ ሙሳን እናከብራለን። ዳዊትን፣ ዳውድን እናከብራለን። ነቢያቶች ናቸው ከአላህ በትክክል ለሰው ልጆች መልእክት ይዘው የመጡ ቅን ጎዳናን ጠቋሚ የነበሩ ነብያቶች ናቸው። ሁሉም በጊዜያቸው እንደ ነብያችን ሰለላሁ ዐለይሂ ወሰለም ማለት ነው፣ የመጨረሻው ነቢዩ ነው። እሳቸውም ወደ አላህ ጎዳናን ጠቋሚ እንደሆኑት ማለት ነው። እና በመሰረቱ በእኛም ሀገር የሚሰራበት ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ካደረጉት እንደሚቻልና ሐላል እንደሆነ ማሳየት ነው ስራቸው። አላሁ ተዓላ የፈቀደውን ነገር ብቻ ነው የሚያደርጉ እሳቸው። እኛ ይሄን እናምናለን፣ በእሳቸው ወደናል ህይወታችንን እስከ መስጠት ነውኛ አልহামዱሊላሂ ረቢል ዓለሚን ምን ማለት ነው ግን እኛን ከውዴታቸው ፈቀቅ ለማድረግ እንደማትችሉ ግን ታውቁታላችሁ ነገር ግን ማስረጃዎችን የማጥፋፋት ስራ ነው በዚህ መልኩ የምትሞክሩት ማለት ነው ነገር ግን ነገም ዛሬም ሀቅ ተደብቁ አይቀርም ሀቅ ይወጣል የነብያቶችን ክብር ባካችሁ አትንኩ የሁሉንም ነው ምለው የሁሉንም ነብያቶች ክብር አትንኩ ከአላህ የመጡ ሲያስተምሩ የነበሩ የነበሩ ተወዳጅ የሆኑ ለራሳቸው አልፈው ለሰው እየተሰቃዩም መከራ እየደረሰባቸው እየተሰደቡ አንተ ውሸታም አንተ ጠንቋይ የተባሉ ሁሉም ነቢያቶች በአግባቡ የአላህን ሐቅ የተወጡ ናቸው። አላሁ ተዓላ በሰጣቸው አቅጣጫ የተጓዙ ናቸው። ሲጀመር ከእንደዚህ አይነት ቆሻሻ ተግባር አላሁ ተዓላ ጠብቋቸዋል። ሁሉም ነቢያቶች ማለት ነው። እና በራሳቸው ቅጥፈት ሰዎች ሰውዬው እህቱን ደፈረ ልጁን ደፈረ አንድ ነቢይ ሲባል መመርመር ነው ያለበት። ለመሆኑ ይህን መጽሐፍ ማን ነው የጻፈው? እስኪ እንዴት ነው እውነታው፣ ምን ያክል ነው የሚለውን በአቅሉ በንጹህ ህሊና መመርመር ነው ያለበት እንጂ ዘሎ የሰው ክብር ላይ ማንኛውም ሰው እንኳን ክብር አለው እንኳን ነብያቶች ማለት ነው። እና በዚህ ደረጃ አላህ እንፍራ፣ እንጠንቀቅ። አውቆ የተኛ ቢቀሰቅሱት አይነቃም ይባላል። ሌሎቻችንም ልባችሁ አይታወክ፣ ጠንካራ ሁኑ። አላህ ይጠብቃችሁ። መጅሊሳችንም አላሁ ተዓላ ያበርታው።